በአንድ ወቅት በንፋስና በፀሐይ መካከል የተፈጠረ አለመግባባት። እኔ በጣም ኃይለኛ ነኝ፣ አለ ንፋሱ። አይ እኔ በጣም ኃይለኛ ነኝ፣ አለች ፀሐይዋ። ዛፎችን መሬት ላይ መጣል እችላለሁ፣ መርከቦችንም በኡቅያኖስ ላይ መግፋት እችላለሁ፣ አውሎ ንፋስም እንዲነፍስ ማድረግ እችላለሁ በማለት ንፋሱ መፎከር ጀመረ። ፀሐይዋም በተራዋ ምላሽ ሰጠች። በተራሮች ላይ ያለውን በረዶ ሁሉ ማቅለጥ እችላለሁ። አንድን ሐይቅን በሙሉ ማድረግ እችላለሁ። የሰዎችን የእግረኛ መንገድን በጣም ሞቃታማ ማድረግ እችላለሁ አለች ፀሐይዋ። በዚህም ጊዜ አንድ ሰው ጃኬት ለብሶ በመንገድ ላይ ሲሄድ አዩ። ንፋሱም ማን የበለጠ ኃይለኛ እንደሆነ ለማየት ውድድር ብናደርግ ምን ይመስልሻል አላት። ሰውየውን የለበሰውን ጃኬት ማስወልቅ የሚችል ውድድሩን ያሸንፋል ብሎ ተናገረ። ፀሐይዋም በሐሳቡ ተስማማች። ንፋሱም ውድድሩን ቀድሞ ጀመረ። ወደ ሰውየውም ቀዝቃዛ ንፋስ ማንፈስ ጀመረ። ሰውየውም እየተንቀጠቀጠ የለበሰውን ጃኬት ዚፕ ዘጋው። እንዴት ያለ ቀዝቃዛና ነፋሻማ ቀን ነው! ዝናብም መዝነብ ጀመረ፣ በረዶም ይጥል ጀመረ ብሎ ሰውየው ተናገረ። በረዶ ዛሬ በአየር ሁኔታ ትንበያ ላይ አልነበረም። ንፋሱም ወደ ሰውየው በጣም ኃይለኛ ንፋስ መልገቅ እንደቀጠለ ነው። ሰውየው አፈንጫውን ለመሸፈን ጃኬቱን ወደ ላይ ከፍ አደረበው። ይህ የማይቻል ነው አለ ሰውየው። ከትንሽ ደቂቃም በኋላ ንፋሱ መንፈሱን አቆመ። አሁን ደሞ ተራዬ ነው አለች ፀሐይዋ፣ በረዶውን ለማስቆም። በመጀመሪያ ፀሐይዋ በደንብ ሞቃት ሆነች። ሰውየው የጃኬቱን ዚፕ ከፈተው። ከዚያም ፀሐይዋ ደመናውን ከሰማዩ ላይ እንዲጠፋ አደረገች። በሰውየውም ላይ ሙቀቷን መስጠት ጀመረች። በአካባቢውም ላይ በድንገት የሚያምር የፀሐይ ቀን ሆነ። ዋው እዚህ ያለው አየር ሁኔታ እንግዳ ነው፣ አለ ሰውየው። የጃኬቱንም ዚፕ እስከ መጨረሻው ከፈተው። ፀሐይዋም በአካባቢው ያለውን የሙቀት መጠን በደንብ መጨምር ጀመረች። ምን አይነት እንግዳ የሆነ አየር ሁኔታ ነው! አሁን እንደ በጋ ነው የሚመስለው። ሰውየው ማላብሽ ጀምረው እንደዛ ብሎ ተናገረ። ያደረገውንም ጃኬት አወለቀው። ሙቀቱን በጣም ስላደከመው በአካባቢው ላይ ባለ ሳር ላይ አረፋለ። በዚህም ምክንያት ፀሐይዋ የውድድሩ አሸናፊ ሆነች። ውድ ልጆች የአደይ ቲቪን አሁኑኑ ሰብስክራይብ ያድርጉ። ሰብስክራይብ